እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማልቀው። ያሉ ክርስቲያኖች ግን በዚህኛው ወር ወይ ወይ ደግሞ በጥቅምት ወር ብቻ እንኳን ወደ 25 ምዕመናን ተገልለዋል። የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድማያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱ መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የእሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱ የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። እናደረግን ብሎ መጠየቅ ተገቢ ሊሆን ይችላል፣ ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብ ካለሁ ከሚል ክርስቲያን የማይጠበቅ ኖር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች፣ በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ የሞራል ልዕልና አይኖርም። ነገ አንዱ ሲያጠፋ አንዱ ዝም እያለ ምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አደለም፣ ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱም ነገር ከሌነው የነ ከሌነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው። ሰላም

ብዙዎቻችሁ ተመልክታችኋል፣ ይህን ነገር ብዙዎቻችሁ አይታችኋል ብዬ አስባለሁ። እንግዲህ እንደምትመለከቱት ወይ ደግሞ ቪዲዮ ላይ እንዳያችሁት ብዙዎቻችሁም ደግሞ እንደሰማችሁት በአርሲ ያሉ ክርስቲያኖች እንግዲህ በዚህኛው ወር ወይም ደግሞ በጥቅምት ወር ብቻ እንኳን ወደ ሀያ አምስት ምዕመናን ተገለዋል። እድሜያቸው ከሁለት ዓመት እስከ ሀያ አምስት የሚሆኑ ተገለዋል። ነቢዩ ሕዝቅኤል እንደዚህ ይላል፣ ጌታ እግዚአብሔር እንደዚህ ይላል፣ ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታስማሩ፣ የደከመውን አላጸናችሁትም የታመመውንም አላከማችሁትም። የተሰበረውንም አልጠገናችሁትም። የባዘነውንም አልመለሳችሁትም። የጠፋውንም አልፈለጋችሁትም። በኃይልና በጭቆናም ገዛችኋቸው። እረኞችም በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ። ተበተኑ። በጎቼ በተራሮች ሁሉና በረዘሙ ከረብቶች ላይ ሁሉ ተቅበዝ ብዘዋል፣ በጎቼም በምድር ፊት ሁሉ ላይ ተበትነዋል። የሚሻም የሚፈልግም አልነበረም። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞችም በጎቼን ስላልፈለጉ እረኞችም ራሳቸውን እንጂ በጎቼን ስላላሰማሩ በጎቼ ንጥቂያ ሆነዋልና በጎቼም ለምድር አራዊት ሁሉ መብል ሆነዋልና ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ። በጎቼንም ከእጃቸው ፈልጋለሁ። በጎቼንም ከማሰማራት አስተዋቸዋለሁ ከዚያም ወዲያ እረኞች ራሳቸውን አያሰማሩ በጎቼንም ከአፋቸው አድናለሁ መብልም አይሆኑላቸውም፣ ይላል። ከዚያስ ጌታ እግዚአብሔር እንዲህ ይላልና እነሆ እኔ ራሴ በጎቼን እሻለሁ እፈልግማለሁ፣ አለ መብል አይሆኑላቸውም፣ አል አሁን ለአባቶች እረኞች እረኞች ለተባላችሁ አባቶች በጎች ለእናንተ መብሎቻችሁ ናቸው። ምእመናን ለእናንተ ከመብል ያለፉ የዘለሉ አለ ፐርሰንት ይክፈሉ እንጂ ገቢ ያስገቡ እንጂ ምንጣፍ ያጥፉ እንጂ ወንበር ያዘጋጁ እንጂ ምእመናን ቢኖሩ ቢሞቱ በሁለት ወገን እኮ የምትገድሏቸው፣ አንደኛ ትምህርት እንዲማሩ እድላት አመቻችሁላቸው። በሕይወተ ሥጋም ሳሉ ክርስትናውን እንዲያውቁ ከምሥጢራት እንዲካፈሉ የቤተክርስቲያን ትምህርት እንዲረዱ እድል አትፈጥሩላቸው። የት እንዳሉ አትጠይቋቸውም፣ አታውቋቸው። ብቻ ክፍል ክፍያውን ይክፈሉ ብቻ ለቤተ ክርስቲያን ባለ በሌላ ቃል ተወትውቶ ከጊሳቸው ያለውን ሳንቲም ያረሱትን እርሻ ያምጡና ይስጡ እንጂ ገቢውን ያስገቡ እንጂ፣ ዓመቱ መጨረሻ ላይ ለሚቀርብ ሪፖርት ጥሩ ገንዘብ ያምጡ እንጂ፣ እነሱ ቢኖሩ ቢሞቱ ቢድኑ ባይድኑ ሚስጥራት ቢካፈሉ ባይካፈሉ ምን ግድ አላችሁ እናንተ! አረበማርያም አረ በማርያም ሰው ለሚበላበት ቤት ለሚሰራበት ደሞዝ ለሚያገኝበት ቤት እኮ ይታመናል። እንኳን በዚህ ከተንደላቃችሁ በምቾት ዓለም ውስጥ ሆናችሁ ይቅርና ተራ የሆነ ሰራተኛ እንኳን ቢሆን ለሚበላበት ቤት እኮ ይጨንቃል። ክርስቶስ ኢየሱስ እናንተን ለቤተ ክርስቲያን ሊቃነ ጳጳሳት አድርጎ ለቤተ ክርስቲያን እናንተን መሪ አስተዳዳሪ አድርጎ ሲሾማችሁ በጎቹን እንድትጠብቁ እኮ ነው። እንዴት ትንሽ አይሰማችሁ? የሐዋርያት ስራ ምዕራፍ 20 ቁጥር 28 ላይ በገዛ ደግሞ የዋጃትን የእግዚአብሔር ቤተሰብ ተጠብቆት ዘንድ መንፈስ ቅዱስ ሊቃነ ጳጳሳት ወይም ጳጳሳት አድርጎ የሾማችሁ ለራሳችሁና ለመንጋው ተጠንቀቁ ይላል። መች ነው የምትጠነቅቁት? ለመንጋው ለራሳችሁም ደግሞ ላንዋውራችሁ፣ እንደ ክርስቶስ ሀሳብ ነኝ አይደለውም፣ እንደ ራሴው ነኝ አይደለውም? የሚለውን መች ነው የምታዩት? እረኞቹም እረኞች ናቸው፣ ግን ደግሞ ራሳችሁን ነው የምታሰማሩት። በጎቹን አታሰማሩት። ብቻ የሰባውን ታርዳላችሁ፣ ጠጉሩን ትለብሳላችሁ፣ ጮማውን ትበላላችሁ እንጂ በጎቹ ቢበተኑ ለምድር አራዊት መብል እስኪሆኑ ለእናንተ ግን ግድ አይሰጣችሁ። መቼ ነው ይበቃ? ስንት ሰው ደግሞ ሲያልቅ፣ ስንት ሰው ሲጠፋ ነው በቃ ብላችሁ መረር የምትሉት? በቃ ብላችሁ ቆፍጠን ብላችሁ የምትናገሩት? ይበቃል ማለት የምትችሉት መቼ ነው? እናንተ መቼ ነው የምትደፍሩት? መቼ ነው የምትናገሩት? ብቻ የአማራ አለባበስ ለብሳችሁ እስከ መቼ? አረ ይበቃል በሉ ለቤተ ክርስቲያናችሁ ይበቃል ብሉ። እግዚአብሔር በእውነት ቀን ያምጣል። እግዚአብሔር የሞት በሞት መንደር ጨክነው የሚናገሩ ጨክነው ፊት ለፊት የሚቆሙ አባቶቹን እግዚአብሔር ያምጣል። እግዚአብሔር ያስነሳል። ዘመን እግዚአብሔር ያምጣል። የኦርቶዶክስ እምነት ተከታዮች የቃል ሙላት እጥረት እንዳለባችሁ ካወቁ በጭዋ ቋንቋ ይነግሯችኋል። ለምሳሌ አንድ ከበደ የተባለ ሰውዬ ዲቤት ቤት እያዝልን ምናምን ብሎ በቃ ሞራሉ ከተነቃቃ ያዩትና እውቀት አለ ወይስ የለው ምናምን ብሎ ከመዘኑ በኋላ እውቀት እንደሌለው ካወቁ በጨዋ ቋንቋ የመናገር ክህሎት አላቸው። እንዴት እንደሆነ ነግራቸዋሉ። ለምሳሌ ለሴ ደበበ የሚባል ሰውዬ ነው እንበል። ከከበደ ጋር ዲቤት እያዝልኝ ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይሄዱና በጨዋ ቋንቋ ይነግሩታል። ደግ ያ ዝም በል አንተ ዝም ስትል ነው የሚያምርብህ፣ ብለው ከመከሩ አንተ መማር አለብህ፣ ገና ለአቅም ቤት አልደረስክም እያሉ ነው። ሁሉም ነገር ፊት ለፊት አይነገርም፣ ዝም ስትል ነው ጥበብ የሚፈስብህ ካሉ፣ አንተ እኮ ዝም ስትል ነው የሚያምርብህ ካሉ፣ በጨዋ ቋንቋ እውቀት የለህም አንተ መማር ነው ያለብህ እያሉ አትከራከራቸው፣ ያውቃሉ ዝም በሲስተም ነው የሚነግሩ። ዝምታ ሲያምር አንተ ዝም ብትል ይሻላል፣ እንደው ዝምታ መታ ያምራል ካሉ አትከራከራቸውም። ይህን ካልኩ በኋላ በሃይማኖታዊ ክርክር ዘማሪያም የሚባል ልጅ በግልጽ ልነግራችሁ ነው። በዘማርያም እና በሌሎች ተከራካሪዎች መካከል ያለው ነገር ልነግራችሁ ነው። ዘማርያም የሚባል ልጅ ቪዲዮ ሰርቶ የፕሮቴስታንት እምነት ተከታዮች ማንም ከሆናችሁ በፈለጋችሁት መጽሐፍ በምነቱ በፈለጋችሁት መጽሐፍ እኔ አለው አለ። አንድም የኦርቶዶክስ ልጅ ሄዶ እዚህ ልጅ ጋር ዘማርያም፣ አንተ ዝም ስትል ነው የሚያምር ባህል አሉት። ቢኮዝ ያውቁታል ጎበዝ ልጅ እውቀት አለው ተብሏል። ዘማርያም ዘማርያም ተብሏል እንደዛ

ከትክክለኛ ሰው ጋር ስትገናኝ እና ትክክለኛ ካልሆኑ ሰዎች ጋር ስትገናኝ እንዳለ የጉዳዩ ባለቤት የው አለው። እኔ በዚህ በዚህ አይደለም ጋር ስንምረጥና ሁሉ ለምሳሌ ማነው አንድ ልጅ

አልሰሙ ይሆናል ምናምን ብሎ ጥሪውን ሁለተኛ ጊዜ የደገመ ብቸኛው ሰው በነገራችን ላይ። በተለያዩ ምክንያቶች አልሰሙ ይሆናል ቢዚ ሆኖ ሊሆን ይችላል። በቪዲዮ የደሙ ቫይራል ስላልወጣ አላገኙት ብሎ ሁለተኛ ቪዲዮ ሰራለኝ ያዕቆብ ዘማርያም። ፖይንቱ ምንድነው? በሃይማኖት ጉዳይ መንከራከብ ስትፈልጉ ከትክክለኛ ሰው ጋር መገናኘት አለባችሁ። ከትክክለኛ ሰው ሰውዬው ትክክለኛ መሆኑ ነው። ይሄ አባታችሁ ነው። በአግባቡ ማይል ሰውዬ መተህ ማዋከብ ምናምን አለው። ትክክለኛ ሰው ሰው ያንታዝ ቢያለው ለማለት ያን በጣም ልበ ሙሉ ልጅ ነው። በጣም ብራስ መተማመን አለው እና ይዋጣ ልናል። ሁለት ጊዜ ቪዲዮ ሰርቷል። ምላሽ አላገኘሁም፣ ልጁ ምላሽ አላገኘሁም። ስለዚህ ክብራትና ክብራት ለዲያቆን ዘማርያም ለሚባል ልጅ ዲያቆን ዘማርያም ለማታውቁት ሆናችሁ በጣም ቀይ ልጅ ነው። ዲያቆን ዘማርያም ብላችሁ የጻፉላችሁ ስሙ ዲያቆን ዘማርያም የሚባል አጫጭ ሰው በጣም የሚገርም ነው። አንድም የኦርቶዶክስ እምነት ተከታይ ዘማሪያም ጋር ሄዶ ዘማርያም ዝም ስትል ነው ቆም ያምርብህ ብለው ዲቤቱ ይቅር ያለው አላየው ነው ታዩ። ስለዚህ ያነበበ ልጅ ማለት ነው።

ስታቸው መንፈሳዊ እንደሆኑ ይገባሉ ቃል ነገር። አሁን ዘማሪያምን ስትታዩት መንፈሳዊ ሰው እንደሆነ ይገባቸዋል። ዱዳ ብትሆኑ፣ አይነ ስውር ብትሆኑ ዝም ብላችሁ ልጁ ሲናገር ወይም ደግሞ ዝም ብላ አይታችሁት የሚናገረውን ንግግር እንኳን አማርኛ እንኳን ባሰሙ የሚናገረውን ንግግር አይታችሁ አለባበሱ ነው አይታችሁ መንፈሳዊ ሰው እንደሆነ ታውቃላችሁ። መንፈሳዊ ስትሆን ከአለባበስ ካነጋገረ ጀምሮ ነው መታወቅ አለበት። እያንዳንዱ ኢቸ ኤቭሪ ፉት ስቴፕ መናገር አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለባበሳቸውን መጠባ ሳይናገር መንፈሳዊ ሰው መሆኑ ታውቃላችሁ። ስለዚህ አን በሳምንቱ ያየሁትን ነው የምናገረው። በሳምንቱ አይን ያየሁት ነገር ነውና በጣም ያስከረሚል ጨራሽ ቤትም ምንም የሚያነሳ ጣፋ ጨራሽ ከጣፋ ጣፋ የዲቤት እንደም ጣፋ ከደረጃ ከዛ ለማለት ያለው ዘማሪያም አስደንቆኛል። በጣም የሚገርም የሚገርም ልጅ ነው። ይሄን ካልኩኝ በኋላ ኤርሚያስ አበበ የተባለው ሰው በተደጋጋሚ ጊዜ ነገረ መስቀሉን በተመለከተ እኔ ፊት ሊቆም የሚችል አንድ የቤተ ክህነት ሰው የለም በማለት በተደጋጋሚ ጊዜ ሲናገር፣ ዳሩ ግን ምስጢረ ስላሴ፣ ነገረ ድህነት፣ ነገረ ክርስቶስ አንድ ያላደረገንን ነገረ መስቀሉና ታሪካዊ አመጣጡ አንድ አድርገን ብለን አስበን ነበር እና በዚህ መሰረት ደግሞ ያንን እሱ ያቀረበውን የዲቤ ጥሪ ተቀብለን፣ አሉኝ በሚላቸው መጻፍቶች በነገረ መስቀሉ ጉዳይ ለመወያየት ጥሪውን ተቀብለን ነበር። ዳሩ ግን እንደሰማነው ሁላችንም ወረፋ መያዝ በማለት ቆይቷል። ምናልባት ርዕሱ ጠቦ ከሆነ ነገር መስቀሉን በተመለከተ እንደው ከተሻለህና የምትጨምር ከሆነ ደግሞ ቅዱስ አሰላትን ተጨምሮ በመጽሐፍ ቅዱስ በአቦ ትምህርት፣ በገድላት በድርሳናት አሉን በምትላቸው መጻሕፍቶች ሁሉ ያለገደብ የተጠያየቅን የመማማርና ብዙ ሰዎች ግንዛቤ የሚይዙበትን ዲቤት ብናረግ መልካም ይመስለኛል። ገለልተኛና ፍትሐዊ መሆኑ የትኛውን ቤት ላይ ገብቶ በደቂቃ በሰዓት ያለ ስድብ መረጃና ማስረጃዎችን ብቻ በማቅረብ ይህ ከደረሰ ኤርሚያስ አሳበበ ሌሎች ምክንያቶች ሳታቀርብ ነገረ መስቀሉን በተመለከተ እንዲሁም ደግሞ ቅዱሳት ስዕላትን በተመለከተ መወያየት የምትፈልግ ከሆነ እንዲሁም ደግሞ ጥሪውን የምቀበል መሆን አሁን በድጋሚ ለማሳሰብ ፈልጋለኝ። ስለዚህ አንተ ባልከው መሰረት ነገረ መስቀሉን ታሪካዊ አመጣጡን በተመለከተ እኔ ፊት ሊቆም የሚችል አንድም ሰው የለም፣ አንድም የቤተ ክህነት ሰው የለም። ባልከው መሰረት ተመጣሽ ማርያም ታምጣሽ ብዬ ተቀብያለሁ፣ መልስል እጠብቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ለካ ሲያርዱ ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ተሰውሶ ሰዎች ዘመን ጠበቀ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ።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 አሳልፈው የሚሰጡ ጨካኞች መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያውቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራ ስለ አንተ የምንፍቅና ሲኒ ስለ አንተ የክህደት ትምህርት ስለ አንተ የወሮ በላ አስተምሮ ሲኒ እግዚአብሔር ስለዛ ሲል ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲል ስለተቃጠለ እግዚአብሔር ተበቀለልህ። በህፃናቱ ሞት አሾፍክ። የኔ አምላክ ነው አልክ፣ ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቅ ነው አንተ የዲያብሎስ ባሪያ እንደሆንክ ነው ማልቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማልቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንተው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን እርኩስነትን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና አምባችን ሳይደርግ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመና ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ ክርስትናን በሞታቸው የገለጹ አንተ በእነሱ ሞት ላይ ያንተ የእግዚአብሔር በቀልሞ ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሲያን ባለማተቦች ሞት እንዲህ ደስ ሲል ነበር ማለት ነው። እኛ ስንታረድ ደስ ሲል ነበር። በእሳት ሲያቃጥሩን ልብ ባሴት ይሞላ ነበር። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው? አንተ አይደለም፣ አረመኔ ነህ። ክፉ ነህ፣ ጨካኝ ነህ። በሻሸ መኔ ህፃናት ሞት ላይ የቀለድክ፣ በሻሸ መኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸ መኔ ወጣቶች ሞት ላይ የቀለድክ፣ ያሾፍክ ሰው ነህ። እመነኝ፣ በጋሻው ይህ መከራ በቤትህ ይገባል። እቺ ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ ቅዱስ ቁርባን አያስፈልግም እያልክ ቅዱሳን ጻድቃን ሰማዕታት አስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ መቆየት ነበረብህ? ከነ ምንፍቅና ከነ ክህደት ቀሚስህን ለብሰህ መድረካችን ላይ መቆም ነው የፈለከው? ላናወግዝህ ነው ወይ? ላናባርርህ ነው ወይ? ከነ ምንፍቅና ትምህርት አዝለን እንዝወር ነው ወይ? ምንድነው? ቤተ ክርስቲያን አድርጌ ምትራስ ምን ታደርገች ቤተ ክርስቲያን ምሽ ነው ከዚህ ቤተክርስቲያን አናት ላይ የምትወደው፣ በጣም ነው ማዝነው፣ ነው መናፍቃን የአረመሪዎችና የጨካኞች ስብስብ ነው። የወሮበለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው። መናፍቃን እዛ አዳራሽ የተቀምጣችሁ አሻንጉሊቶች አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለ እኔ የሻሸመኔ ህጻናትን ገደለ ሲል እግዚአብሔር ስለ እኔ ሲኒ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች። የሰው አሻንጉሊቶች ማንም የሚጫወትባችሁ ግልገል ግልገል የሆናችሁ ደናቁርት ቁርት ከዛ አትወጡም እንዴ? አታመልጡም። አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር ዘጠኝ ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም ባሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ የምንገደለው ስለ ወንጌል ነው፣ የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገዠራ እሳታችሁም ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም እንገደላለን እኛ አንገፋም፣ እንገፋለን እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። የአንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል። እንዳትረሳው በጥላቻ የተዋበ ልዩ ወንጌል ቅዱስ ዮሐንስ በመልእክቱ መንፈስን ሁሉ አትመኑ ብሏል፣ ብዙዎች አሳቾች ወደ ዓለም መጥተዋልና። ቅዱስ መንፈስ እግዚአብሔር መንፈስ ቅዱስ እንዳለ ሁሉ ርኩስ መንፈስ ደግሞ አለ። ብዙዎችን የሚያስት ወደ እውነተኛ ወንጌል ሳይሆን ወንጌል መስሎ ለሚመጣ ልዩ ወንጌል አሳልፎ የሚሰጥ ሰሞኑን ኦርቶዶክሳውያን ክርስቲያኖች በአርሲ ተሰውተዋል። ወንጀል ተገኝቶባቸው አይደለም። ሌላ ክፉ ነገር አድርገው አይደለም። ሕፃናት ሳይቀሩ ነው የተሰውት እንደ እነ ቅዱስ ቂርቆስ እና በዚህ ወቅት እስላም ክርስቲያኑ ሁሉም እያዘነ ባለበት ሰዓት እናንተ የተሰዋችሁት፣ እናንተ የተገደላችሁት በአባቶቻችሁ በደል ወይም እናንተ በሰራችሁት በደል ነው እና እየያትበሉ የሚል ልዩ ወንጌል ይዞ የመጣብን ከሀዲ ጨካኝ ሰው እየሰማሁ ነው። ከልብ ያዝኛ ያለው እውነቴን ነው ምላቸው። ይሄ ወንጌልን ስለማያውቅ ነው፣ አላነበበም፣ አልተማረም፣ አፉ ዘማ የሆነ ስለሆነ ነው ብለን የምናልፈው አይደለም። ከአራጆቻችን የማይለይ ነው። ይህን እንድታውቁት ክርስቲያንም አይደለም። ከአራጆቻችን የማይለይ ክፉ ጨካኝ ነው። እግዚአብሔር ይፍረድበት። እግዚአብሔር አምላክ አሁንም ፍርዱን ይይ በዚህ መንፈስ የምትመላለሱ በእውነት እግዚአብሔር ወደ ልባችሁ ይመልሳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብትጠሏት ለርሷ ክብር ነው፣ ለርሷ ውበት ነው። የሰማዕታት ደም የክርስትና ዘር ነው። ግን ሰብአዊነት እንኳን የሌላችሁ አራዊት እንዴት ሆናችሁ? ሕፃናትን እንኳን አይቶ የማይራራ ልብ እንዲህ ከአፋችሁ ለማውጣት ይሄንን ቃል አባቶቻችሁ በሰሩት በደል ነው እና አንደኛው ዓለም ላይ እንደዚህ ሰው ሁሉ ተቀማጥሎ የሚኖረው በአንተ ስሌት፣ በአንተ ሎጂክ አሜሪካ ላይ፣ አውሮፓ ላይ፣ አውሮፓ ጻድቅ ስለሆነ ነው ማለት ነው። አሜሪካ ጻድቅ ስለሆነ ነው። ቤልጅየም የበለጠገችው ኮንጎን አሳምራ ስላስቀመጠች ነው። አቀማጥላ ስላስቀመጠች ነው። ይሄ የብልጽግና ወንጌል ምድራችንን ያረከሰ መርገም ያሳወረው አይምሮ የሚያመጣው ጥላቻ እንደሆነ እንድታውቁት። እግዚአብሔር በእውነት አሁንም ከምድራችን ይቀልልን፣ በእውነት ያስታክስልን። እነዚህን ትዕቢተኞች አራጆች ናቸው። እነዚህ ኦርቶዶክሳውያን በእውነት እንደው በትምህርት ያልተግባባ ናቸው ብላችሁ አይደለም ማየት ያለባችሁ እነዚህን ሰዎች የሚያርዱናቸው ነገ፣ እነዚህም ናቸው ሰይፍ ይዘው የሚነሱት። በጣም አዝኛለሁ። ይሄ ወንጌል አይደለም። ይሄ ከክፉ ከርኩስ መንፈስ የሚመጣ ትምህርት ነው። እግዚአብሔር ይገሥጸው።